ከፈጠረው ነገር ሁሉ ጠንካራው ምንድን ነው አሏቸው አላህ ብዙ ነገር ፈጥሯል? ብረት ፈጥሯል፣ አለት ፈጥሯል ዳይመንድ ፈጥሯል ጠንካራው ምንድን ነው አሏቸው ብረት አሏቸው ግን ከብረት ደግሞ የጠነከራል አሉ ምንድን ነው አሏቸው ሳት አሏቸው ሰዓት ብረትን ያቀልጠዋል ስለዚህ ከብረት የጠነከረ ማን ነው ሳት ነው ማለት ከሰዓት ደግሞ የጠነከራል አሉ? እሱ ምንድን ነው ውሃ ነው አሉ ውሃ እሳትን ያጠፋዋል አደለም አይደለም ከሳት ውሃ ይበረታል ማለት ውሃን ደግሞ ደግሞም የሚያሸንፈዋል ማነው ማን ነው ደመና አሉ ደመና ውሃን ተሸክሞት ይበራል አይደል ደመና ይጠነክራል አሉ ከደመና ደግሞ ይጠነከራል አሉ እሱ ምንድነው? ንፋስ ያወዛውዘዋል ዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ ይጠነከራል አሉ እሱ ማን ነው የሰው ልጅ አሉ? ንፋስን ይተነፍሰዋል። ንፋስን ይቆጣጠረዋል። የሰውን ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነዋ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አላ።